ያ ረቢ ጠንካሮች ያደርገን በዲናችን ላይ ዱኒያችንን አኼራችንን ያሳምርን። ይላብላል አንድ የሚባል አባባል አለ። ይሄውም ምንድን ነው? ጠብዐን ከነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ጋር እናያይዘዋለን። እንሻላ ባቡሩ ከሚገጨኝ ባቡሩ ቢያልፍኝ ይሻላል የሚባል ነገር አለ። ለምንድን ነው የተባለው ይህ ነገር እንመለከታለን። እንሻላ እንደሚታወቀው ሁሉ የሰው ልጅ በተፈጥሮው ሱና የተደረገለት ነገር አለ። ይሄውም መባዛት፣ ማግባት፣ መዋለድ። ለዚህም ነብያችን ሰለላሁ ዓለይሂ ወሰለም መን ተርውነ ዲነሁ ወክሉቀሁ ፈዘውጁ ዲኑን ማለትም ዲን ያለው ሰው ሙስሊም ሆኖ ስነ ምግባሩን የምትወዱትን ሰው ዳሩት አሉን ም እንደሚታወቀው ሁሉ አንዳንድ ልጆቻችን አንዳንድ እህቶቻችን ጋብቻ ላይ ጋብቻ ይዘገይባቸዋል። ነውር ኖሮባቸው አይደለም። በጣም በሚገርመው መልኩ ነውር ኖሮባቸዋል። ከዲን ከሆነ ዲን አላቸው። ከስነ ምግባር ከሆነ ምርጥ ስነ ምግባር አላቸው። ቁንጅናም ከሆነ የሚበቃቸውን አላቸው። ነገር ግን ጋብቻ ይዘገይባቸዋል። ጋብቻ ይዘገይባቸዋል። በዚህን ጊዜ አባት ወይ ደግሞ ወላጆች ጥብብ ይላሉ፣ ይጨንቃቸዋል። ልጃችን እንዴት አላገባቸው? ምናልባት ማንም ሰው አልመጣም የሚጠይቅ ማለት ነው። ችግር ውስጥ ይገባሉ፣ ይጨነቃሉ። ልጅቱም እንደዛው አሁን መጠርጠር ይጀምራሉ። ምንድን ነው ከምን የተነሳ ነው? ድግም ተደር ተደርጎብን እንዳይሆን ስሕር ኖሮባት እንዳይሆን አይንናስ እንዳይኖር ምን ምን ብለው መጨነቅ መጠበብ ይጀምራሉ። እድሜዋ ምናልባት እስከ 30 ደርሶ ሊሆን ይችላል። 27፣ 26፣ 25 እንደዛ አካባቢ ማሰብ ይጀምራሉ። እናም መፍትሄው ምን ይመስላቸዋል? በቃ የመጣው ከእንግዲህ የሚመጣውን ቆይታለች። ከዚህ በኋላ የሚመጣው እድል ጠባብ ሊሆን ይችላል። ስለዚህ የሚመጣውን እንድራለን የሚል ሀሳብ ይመጣላቸዋል። አሁን ተመልከቱ እሷንም ልጅቷንም ለማስማማት ይሞክራሉ። በቃ ከሰው ከመጣ እንድርሻለን የሆነው ይሁን ኢንሻአላህ ይስተካከላል፣ ሀታ መጥፎ እንኳን ቢሆን ይላሉ። ይሄንን አባባል ለመግለጽ የተሞከረበት ነው፣ ባቡሩ ከሚገጨኝ ባቡሩ ቢያልፈኝ ይሻላል የሚለው አባባል። ታዲያ ልብ እስቲ ልብ ብለን እናጢ ነው ነገሩን። የሚመጣው ተስማሚ ያልሆነ ሊሆን ይችላል

እንቀበለው አው ብትቀበለው ይሻላል፣ አው ብንድረው ይሻላል። ኢንሻአላ ታስተካክለዋለች እሷ ዘንድ ሲመጣ እንሻላ እሷ ትመክረዋለች። እሷ ኢንሻአላ በባህሪዋ በመኗ ገዝታው ኢንሻአላ ይስተካክላል። ጠይብ፣ ሱሰኛ ቢሆንስ? ጠይብ፣ ስነ ምግባር ብልሹ ቢሆንስ? በተለያዩ ነገሮች እነዚህ እነዚህን ሁሉ ማጤን ያስፈልጋል። እንደዚህ አይነት ላይ መግባት አለባት እቺ ልጃችን ላ ጠይብ አንዳንዱ ያላሰበው ነገር አለ ልጃችን እሷ ልታስተካክለው ትችላለች የሚል አባባል ጠይብ እሱ ቢያጠማት አንዳንድ ሰው ማሻአላህ ምላሱ እንደምታውቁትም ሸውዶ አታሎ ምን ብሎ ሲጋፋ ምን ሲል ሲጎዳ ለምሳሌ ልጅ ወልዳ ይሆናል በልጇ ምን ያደርጋታል አሁን በልጅቷ ኢብቲዛዝ ይጀምራል ወለዱ እንበል በቃ መሄድ ትችላለች። ልጁ ግን እኔ ነው በልጇ እንግዲህ ታውቃላችሁ፣ ልጆች፣ ሴቶች፣ እናቶች ልጆቻቸውን በጣም ይወዳሉ። በዚህ በዚህ ጉዳት ያደርስባታል። በዚህ በዚህ አይነት ነገር ሌላ ነገር ውስጥ ሌላ ዓለም ውስጥ ሊያስገባት ትችላለች። ልጅ እሱ ቢጎዳትስ እሷ ሂዳያ ልትሰጠው ይቅርና እሱ ቢያጠማትስ የሚለውን ለመረሳን። ሌላው ከዚህ ጋር የተያዘ ምርጫ ምርጫ ማብዛት ላ አይገባም

ውበቷን ሀብቷን፣ ይሄ ሁሉ ዱንያዊ ነገር ነው። ነገር ግን አራተኛው ምንድን ነው? ዲን ነው። ወንድ ደግሞ አላህ ሱብሓነሁ ወተዓላ መን ተርደውነ ዲነሁ ወኹሉቀሁ ዲኑንና ስነ ምግባሩን አያችሁ። አሁን እነዚህ ነገሮች ናቸው ዋና ወሳኝ ነገሮች። የጁለይቢብን ታሪክ ማስታወስ ይቻላል። ጁለይቢብ ከነቢይ ሰለላሁ ዐለይሂ ወሰለም ሰሀቦች መካከል እጅግ ደሃ ከተባሉት አንዱ ነው። ከድህነቱ በላይ ደግሞ መልኩ ጥሩ አይደለም። በዚያ ላይ ጥቁር ነው። በዚያ ላይ አጭር ነው፣ በአንዳንድ ሴራዎች ውስጥ እንደመጣው። ነገር ግን ዲነኛ ነው። ነቢዩ ሰለላሁ ዐለይሂ ወሰለም አንድ ቀን ምን አሉት? ጁለይቢብ ባታገባም? እንዲህ አሉት ለእኔ እኔ ማን ይድረኛል ማን ይድረኛል ከመልክ መልክ የለኝ ከቁመት ቁመት የለኝ ከሀብት ሀብት የለኝ፣ ደሃ ነኝ ማለቱ ነው ትርጉሙ። ማን ይድረኛል አላቸው። እኔ ድረሃለሁ አሉት ነቢዩ ሰለላሁ ዐለይሂ ወሰለም፣ እኔ ድረሃለሁ አሉት ሰለላሁ ዐለይሂ ወሰለም። ላኩት፣ አንድ ቤተሰብ ዛ ዘንድ ላኩት፣ ሄደ። ሰሃቦች ናቸው በራንኳኳ ነቢ ናቸው የላኩኝ ለምን ልጃችሁን እንድትድሩኝ። ማን ለአንተ ለአንተ ልጃችን ልንድርህ ወላጆች ናቸው ይህን የሚሉት አሁን ልጅቱ ጓዳ ሆና ትሰማለች። ላላላ ሂድ ሂድ እንድርህን ሂድ ለአንተ ምን ምን አለህና ለአንተ ምን ከምን ምን አለህ እንደማለት ያክል እንድርሃለና ሰማች ልጅቱ ነቢ ናቸው የላኩኝ የሚለው መልእክት ጥልቅ ብሎ ኢማን ነው አያችሁ፣ ኢማን ዲን አሁን ሀዲቱ ምንድን ነው የሚለው? መን ተርضውነ ዲነሁ ወኩሉቀው ይህ ልጅ በጣም በባዕድው የታወቀ ነው። ዲነኛ ነው በቃ፣ ሟልተዋል። ክራይቴሪያው ሙልት አድርጎታል። እሷ ሰማች። እነሱ ግን ቤተሰብ ያዩት ዱኒያዊን ነገር ነው። እሷ አራውን አየችው። እነመጣች ምንድን ነው አለቻቸው፣ እንደዚህ እንደዚህ ዳሩኝ አለቻቸው። ነቢ ካሉ ዳሩኝ። ስብንላ ስብንላህ ይሄ ቢብ ዳሩት ግን እንደተባለው የጋብቻቸው ምሽት ወይ ደግሞ የጋብቻ ውለት ጅሃድ ተጠራ ሄደ ሄደ ወጣ ቀልድ የለም ዲን ነው ዘመቻ ወጣ እዛ ዘመቻ ላይ ሸሂድ ሆነ ነቢ ሰለላሁ ዐለይሂ ወሰለም ሸሂድ የሆኑት መካከል ሲያቁ እሱን አገኙት ነቢ ሰለላሁ ዐለይሂ ወሰለም ወስደውት አቅፉት ሬሳውን ማለት ነው አነ ምኒ እኔ ከሱ ነኝ እሱም ከኔ ነው ብለው ነቢ ሰለላ ሰለም አቅፎት እስኪቀመጡ ድረስ ሰሓቦች ምን ይላሉ፣ ወላሂ ያ ሰው ያ ሬሳ እኛ በሆን ብለን እስክንመኝ ድረስ አሉ። ይሄ ነው ዲን ነው መመልከት ያለብን ወንድሞቼ፣ አንቺም እህቴ መመልከት ያለብሽ የመጀመሪያው ክራይቴሪያ የመጀመሪያው ዋናው ነገር ዲንና ባህሪ ነው። ሌላው ነገር ይደረስበታል። ድሃው ነገ ሀብት ያገኛል፣ ሀብታሙ ነገ ሊዳይ ይችላል። ሰው ይለወጣል።

ምን ይላሉ መሰላችሁ ፊ ኩል ተእረትን ኺራ የሚባል አባባል አለ እዚህ አረቦች ዘንድ ሁሉ የሚዘገይ ነገር ኺራ አለበት ይሉሃል መቶ በመቶ እንደዛ ነው ማለት አይደለም ግን በአብዛኛው እንደዛ ነው በቃ ተግባባል ስለዚህ ለአደገኛ ሰው ከምንድራት ዲኑ የሌለው ባህር የሌለው ብትቆይ ይሻላል ነገር ግን ጉድለት ካለውስ እሺ ይሰግዳል ይጾማል ምን አለ ግን ደሃ ነው አሁን ባልየ ነው የጁለይቢብ ታሪክ ይበቃላል መልስ ነው እሱ። ራሱ ለዚህ እሺ የተወሰነ ሰላቱን ግን ይሰግዳል። አንዳንድ የተወሰኑ የሚጎድሉት ነገሮች አሉ። ማን ነው ሙሉ ሲጀመር? ማን ነው ሙሉ የተሟላ ማን ነው? የለም የለም። ማንም የለም እኮ አንድ ሰው እኮ ባል ወይ ደግሞ ሚስት እንደ ልብስ በልክ ተሰፍቶ በልክ ተሰርቶ የሚመጣልህ ነገር አይደለም። ጉድለት ይኖራል። ሀታ ነቢይ ሰለላሁ ዐለይሂ ወሰለም ስለ ሴቶች ሲያወሩ ምንድን ነው እስተምቲዑ ቢሂን ዐወጅ ሴት ልጅ የተፈጠረችው ከጎድን ነው፣ ያውም ከላይኛው ጠመም ካለው። ጥመት ይኖራል ባህሪ ላይ የተፈጥሮ ባህሪ ነው። ያንን ግን ለማስተካከል በኃይል አይደለም፣ በመላ በዘዴ ቀስ እያል ጎድሎውን እኔ እያሟላሁ፣ የኔን ጉድለት እሷ እያሟላች እየተደጋገፈን እየተሳሰርን እንሄዳለን። በኃይል ላስተካክሎ ብል ይሰብረዋለው። ስብ መስበረው ደሞ አሉ ነቢ ሰለላሁ ዐለይሂ ወሰለም ጣላቁ ነው አሉ ሰለላሁ ዐለይሂ ወሰለም። ስለዚህ አንዱ የአንዱን ጉድለት እያሟላ አብረን እንኖራለን። ቤተሰብ እንደዛ ነው የሚመሰረተው። የተወሰነ ጉድለት ካለ ችግር የለም ይሟላል። ነገር ግን መሰረታዊ ችግር ካለ ላ እንዳታገቡ፣ እንዳትገባበት ልጃችን፣ እንዳትገባበት እህታችን። መሰረታዊ ችግር ከሆነ ብትዘገይ ይቻላል። አላህ ኸይሩን ያመጣዋል የቆየችውም ለኸይሩ ይሆናል ቢኢዝኒላሂ ተዓላ። ስለዚህ ወንድሞቼ እንዳንጨነቅ፣ እንዳንጠበብ። ሴት እህቶቻችን እንትጨነቂ፣ አትጠበቢ። ለኸይር ነው የቆየው። ፈርተሽ መጨረሻ ላይ የማይሆን ነገር ውስጥ እንዳትገቢ። ተረጋጊ፣ በኢባዳ ላይ ተበራቺ።

እኛም የበረታን እንሁን። አላህ በኸይር ላይ ያበራታን። ጀዛኩሙላሁ ኸይረን ባረከላሁ ፊኩም። አንቸኩል ውሳኔ ለመውሰድ ባለፈው ትምህርት የተማርነው እንዳትረሱ የአይነስውሩን ታሪክ። እያንዳንዷን እርምጃ ከመውሰዳችን በፊት የሚቀጥለው እርምጃ ምንድን ነው? የቱ ጋር ነው እግሬ ማረፍ ያለበት? ማድረግ ያለብኝ ምንድን ነው? እንዴት ነው የመረምረው? ብለን እንወቅ። የእውቀት ባለቤቶችን